እኔም በጣም እወድሻለሁ። መጥፎ ጥፋት ነው የጠፋሁ። በጣም እስካሁን ላደረግኩት ነገር ይቅርታ። ከዚህ በኋላ ግን ካጠገቤ እንዳትርቅ አልፈልግም። አሳፈርሽኝ። ማናለ እንደኔ እድሌ ቀናው ቀኔ ወጣለት ምኞት ሰላም፣ ሰላም እንዴት ናችሁ? ውድ ቤተሰቦቻችን እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ጋሚ እንኳን ያደረሳችሁ በዓል እንዴት ነበር? በጣም አሪፍ ነበር። እኔ ጋ ያው ሰሞኑን ከበዓል በኋላ ትንሽ ጠፋ ብዬባቸዋለሁ። ያው የሴቶች ነገር ታቃላችሁ። ከበዓል በኋላ ሽርጉድ ስራ ምናምን፣ ድግስ አይጠፋም። በዛ በዛ ምክንያት ትንሽ ቢዚውኝ ነበረ። ለዛ ነው ያልመጣው። በዓል በጣም አሪፍ ነበር እኔ ጋ እናንተ ጋስ እንዴት አለፈ? አሁንም እንደገና በድጋሚ እንኳን አደረሳችሁ በዓልን። ያው ብቻችንን ያከበር ነው ማሂጋ ካሌብ ጥሎን ሂዶ ነበር። ብቻችንን ጥሎ ቤተሰብ ጋር ምግብ እዛን የምበላ እናንተ ሙያችሁን አልተማመንም ብሎ ጥሎን ሂዶ ነበር። ግን በልቶ ወፍሮ አልመጣም። አልወፈርም እንደነበረ ነው። ምንም የለው እኛ እንሻለው ነበረ። ግን የምር ካሌብ በጣም ናፍቀኝ ነበር። ሳንገናኝ ውለን አናውቅም፣ ምናምን ና ሁለት ቀን ሶስት ቀን ሲጠፋብኝ በጣም ናፍቀኝ ነበር። እሱን ለምጃለሁ በጣም መሰለኝ። ና በጣም ራሴ የታዘብኩት ነበር፣ ይሄን ያክል ይናፍቃል ዲ ሰው ልሻለሁ እያልኩ በጣም ተነፋፍቀን ነበረ። እና ካሌብ መጥቷል፣ ግን ከመጣ በኋላ አልተገናኘንም እስካሁን ዛሬ አገኘዋለሁ። ቢዚ ነኝ ምናምን እያልኩ አላገኘትም ነበር። ያው ቅጣት ነው። ግን ዛሬ አገኘዋለሁ። ከዚህ በላይ እሱም እንትን ማለት አልችልም ምክንያቱም ናፍቆኛል። ስለዚህ ዛሬ ካሌብን አገኘዋለሁ ማለት ነው። ካሌብን እማወራው ትልቅ ጉዳይ አለኝ። እንዲሁም ደግሞ ታቃላችሁ ሁሌ ካሌብ ለኔ ስጦታ እንደሰጠኝ ነው። ሁሌ ኔን ለማስደሰት ይሞክራል ና

እየተሰማኝ ስላለው ነገር ምነግረዋለሁ። ብቻ በጣም ደስተኛ ነኝ አሱ ጋር ስለሆንኩኝ በጣም ደስ ብሎኛል። እግዚአብሔር ሲክሳችሁ ጥሩ ሰው ነው የሚሰጣችሁ። ና እግዚአብሔር ይመስገን፣ እኔ ሰውን ውስጡ በጣም ትልቅ ሰው ነው የሰጠኝ። ለእኔ የሚጨነቅ ለእኔ የሚያስብ ሰው ነው የሰጠኝ። ና በጣም ደስተኛ ነኝ። አሁን ላይ እንደኔ ሁሉ ደስተኛ ሰው ያለ አይመስለኝም፣ እና በጣም ደስ ብሎኛል። በአልን ደሞ አብሮን ቢሆን በጣም ደስ ይለኝ ነበር ብቻ እንደዚህ እንደዚህ እያልን ካሌብን አብረን ጠብቋለን ማለት ነው። ያው ቤተሰብ አልሄድኩም እኔ ትንሽ ስራም ስለነበረኝ እዚህ ፋሚሊ አልሄድኩም። በጣም ናፍቆኛ። ቤተሰቦች በዛ አጋጣሚ እንኳን አደረሳቸው። እነሱም በዓልን ያለን ይውል አያውቁም ና እየደወሉልኝ ነበር፣ ግን ያው የስራ ነገር ታቆታላች። ስታድጉ ህይወት በራሷ መንገድ ነው የምትመራችሁ። ና እድሜ በሄደ ቁጥር የራሳችን ህይወት ለማስተካከል ስንሞክር ደፋ ቀና ስንል ጊዜያቶች መች እንደሚያልቁ መች እንደሚሄዱ መች እንደሚደርሱ አናውቅም። በዓል ሁሉ መድረሱን ሳላቅ ነው ደርሶ እንግዲህ ቤተሰብ ሳልሄድ የዋልኩት ማለት ነው። ብቻ ያለ ቤተሰብ በዓል በጣም ከባድ ነው። ብቻችሁን ስትሆኑ ምናምን የሆነ የባሉ ድባብ ትንሽ ቀነስ ሲላል ግን ማሂ አብራኝ ስለነበረች ብዙም ያን ያክል አልደበረኝም፣ ብቻ ደስ ብሎኛል። ማሂም በዚህ አጋጣሚ በጣም አመሰግናለሁ። ብቸኝነት እንዳይሰማኝ ቤቷ አጠርታኝ ከኔ ቤት መጣ፣ በደንብ አሪፍ ጊዜ አሳልፈናል እና በዚህ አጋጣሚ ቴንኪው ማለት እፈልጋለሁ። ብዙ ማውራት አልቻልኩም። ያው ካሌብ በጣም ናፍቀኛል። ማርያምን የምሬ በጣም ናፍቀኛል። እስከማገኘው ሁሉ ቸኩ እያለሁ እና ደግሞ እንዲበቀላሉ አልፏቸውም። ካገኘት በኋላ ዛሬ ቀን ሙሉ አብሮኝ ነው የሚውለው፣ ሲጋብዘኝ፣ ሲያበላኝ፣ ሲያጠጣኝ እንዲሁ ስንገባበዝ ነው የምንለው። አንለያይ ማሪፍ ጊዜ ነው የምናሳልፈው። እና እሱን ጋር ማወራው ነገር በጣም ትልቅ ነው። ቅድም ነግሬያቸዋለሁ። እናንተንም ያስደስታል፣ እኔ ለእኔ የምትጨነቁ ሰዎችን ያስደስታል ብዬ የማስበውን ወሬ ነው የምናውረው ጉዳይ ነው የምናውረው። እና እሱንም ያስደስተዋል ብዬ አስባለሁ። ካሌብ ለእኔ በጣም ብዙ ዋጋን የከፈለ እኔ ደስተኛ ለማድረግ ዛሬ እንደዚህ ቁሜ እንድስቅ በጣም ብዙ ዋጋ ከፍሏል። እውነት እንደዚህ እናንተ ካሜራ ላይ እንደምታዩት ምናምን አይደለም። በጣም በጣም ብዙ ዋጋ ከፍሎልኛል ቀን በቀን በጣም ብዙ ነገር አሳልፏልና እኔ እንጂ እንዴት አድርጌ እንደማመሰግነው ምናምን አላውቅም። ግን ቢያንስ ከዚህ በኋላ አብሬው በመሆን ነው እሱ መካስ የሚችለው ጊዜ በመስጠት ነው የምከሰው ብዬ ነው ያሰብኩት። እሱም ከኔ የሚፈልገው ያንን ነው። ምንም አይፈልግም። ፍቅር ነው የሚፈልገው። ጥሩ ሰው ነው በጣም። እና እንግዲህ እክሰው አለሁ ብዬ ተስፋ አደርጋለሁ። ወይ የጀነት የመጣሁትን ስጦታ እሰጠዋለሁ ያስደስተዋል ወይ የሚለውን አብረን ነው የምናየው። ካሌብን ትንሽ አብረን ጠብቀው። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል። የኔ ፍቅር የኔ ወለላ እንቅድሚያ ምሰጥ ከምንም ለእኔ በምድር ላይ ያለ ጉዳይ ነ የኔ ጉዳይ

ሲጀምር ተጣልቺ ያለው እኔ ራሱ እንዴት ልፍቅ እንዳልሽኝ? በእናትሽ እንዴት ነሽ ጥላኝ ከጠፋ በኋላ ነው። እኔ ስጀምር ተናግሬ ያለው ሁሉም ሄዶ እንዴት ናችሁ፣ ደህና ናቸው ያላችሁ፣ አደረሳችሁ በል ከበዓል በፊት በርገ ከተገናኘ በጣም ቆይተዋል። ቤተሰቦቻችን እንዴት ናችሁ አላችሁ ወይ? እንግዲህ በመላው ዓለም የምትገኙ ውድ የኛ እንቁ ቤተሰቦቻችን እንኳን አደረሳችሁ በያላችሁበት ሰላም ፍቅር በዚህ ይበለላችሁ። እንደት ነሽ? ሲዲ አቺም እንደዛ አደረሰሽ ነበር ቤተሰብ ጋር በጣም ደስ ይል ነበር። ያው እንደ ቤተሰብ አይሆንም። የትኛውን ቦታ ሁሉም ቦታ ታከብሪያለሽ፣ ግን ሞር እናትና አባ ጋር ስትሆኚ ያለው ደስታ በጣም ትልቅ ነው ማለት ነው። ይናቀኛል አይ አይ ጭራሽ እኔን ጥለ የመሄድ ሳንስ ጭራሽ አይሆንም ትላለ። አ እንግዲህ የግድ ነሱ ጋር ሄጂ ማሳለፍን በዓል ከቤተሰብ ውጪ ትንሽ ስለሚከብደኝ ግን ናፈኩ፣ እንቺ ናፈኩ በስልክ ራሱ ስንቴ እንደ አነገረቻችሁ በቀን አስሬ ምናምን ምስጢር እኔ አልናገርም ብያ። ብቻ በጣም ናፍቀ ነበር፣ በጣም ነበር ነበር በእውነት በጣም ነበር። ነፍቅ ላስሽ በጣም ጓጉቼ ነበር ልጅት። ልበዚ ይናፍቃል ሰው አብሮሽ እኮ የሚሆን ሰው፣ አብሮሽ ጊዜ የምታሳለፊ ሰው ትነፋፈቅ። ያለ ሰ ያልኳቸው ነበር እኔም በጣም ለምጄው ነበር፣ አብረን ብዙ ጊዜ እያሳለፍን ነበር ምናምን እና የሆነ ሰው በጣም ብዙ ጊዜ ካሳለፍ በኋላ ስታጣው ቀን ሁሉ አይመሽም ምናምን፣ የዛ ሰው ናፍቆት ይመጣል ይመጣልና እየነገርኳቸው ነበር። እኔም ናፍቀኝ ነበር። እኔም በጣም ናፍቀሽ ነበር። በነገራችን ላይ እናንዴ ነገር ነው የነገርኳቸው። ቅጣት ነው፣ ጥላዬን ስለጠፋ እነሱም ቅጭ ብለውኛል። እኔም ልቀጣ ወስኛለሁና ዛሬ እኔ የፈለኩትን ነገር ነው የምታደርግልኝ። ችግር የለውም። ደግሞ ለማድረግ ዛሬ ጠራው። አንደኛ ከተገናኘንም ቆይተናል። ከበዓል በኋላ አልተገናኘንም። ለዛ ነው። ከዛ ደግሞ ሌላኛው ስጦታ ሰጥቼ አላውቅም። ስጦታ በርግ ሰተሽኝ አታውቂውም። እኔ እንጃ ይመስለኛል አንተ አንተ ለኔ ላታስብ ትችላለህ። አሁን የበዓል ስጦታ እንደሚሰጥ ረስተህው አይደለም አውቀህ ነው፣ ግን እኔ ለአንተ ስለማስብልህ በዓል ምክንያት በማድረግ ስጦታ ማለት እንጂ። ኧረ ተይ፣ ኧረ ተይ፣ የምሬን ኦ ነው ነው የሰው ልጅ በአቅሙ ያለውን ነገር ነው የሚሰጠውና፣ አረ ሂዱ በዛ አባ። በጣም እኮ በዛ በጣም በዛ። አይ ከቤተሰብ የሚደበቅ ነገር የለም። እንግዲህ ኦ ማይ ጋድ እንግዲህ

ሰው ልጅ በአቅሙ ሆኖ ትንሽ ነገር ብትሆን ያሳቢ የሆነ ጊፍት አዘጋጅተውልሻል። እውነት እኔ እኮ እንደዚህ በሚዲያ እንትን ማለት ስላልፈለግኩ እንጂ በግል ያው ያቁኛል እንደ ፋሚሊ ማዘር በእርግጥ አውቃልሽ፣ ግን ሌላ ፋሚሊ ምናምን በጣም ያውቁሻል። በእውነት ነገሩ ከማሂ ጋር እኮ እና አለማወቅ በተለይ በጣም በጣም በጣም ደስ በጣም እንዲሁም ሌሎች የካሌብ ፋሚሊዎች እንኳን አደረሳችሁ አ ህይወት እንዴት ነው? በዚህ በዓል ሰሞን መቼም ጥለኸኝ ሄደህ አሞኝ ነበረ። በቃ ምንም አልተስማማኝ። ያለ አንተ ህይወት ከብደኛል ማለት ነው። ሌላው ደግሞ እኔ አሁን እዚህ ጋር አላወራም ብዬ ነው እንጂ እዛ ቤተሰብ ሄዳ ያደረግከውን ሰምቻለሁ። ማይ ሰምታ ነግራኛለች ሁሉንም ነገር። ለምን ዲዛይን ነገር ያደረግኩ አንተ ግን ደግሞ ምን አደረኩ አደረኩ ነው ማ ታውቃለህ? ምን አሰማ ምናምን ብለህ። አይ ተነፋፍቀን በጣም አይደል የተገናኘ ነው። ስለዚህ ያው የዋሻሽ ከሆነ በጣም ነው የሚደብረው። ምን ይላል? ለኔ የዋሾው አይደለም ማይ ነግራኛለች ካለ ይብዛ ሂዶ እንደዚህ እንደዚህ አድርጓል ብላኛለች። ማለት ምንድነው ከሪ ብላኛለች እኮ እንደዚያ ከሚዳውት ቼ እንደዚህ ፊት ለፊት ነኝ። ያንተን ተናገሬ ማዋረድ አልፈልግም።

እንደያዝከው የተናገርከው እያብራራላችሁ እህት አለኝ እና ውድ ቤተሰቦች ውሸት ነው። እንደዚህ እንደማላደርግ ደግሞ እኮ እኔ ዶሮ ሰርቼ ነበር፣ ግን መጠሳት በላው። ስለዚህ ድጋሚ ሰራ አለ። አዎ፣ ሙያሽን ሙያዬን ማሳየት አለብኝ። አይቻለሁ በእርግጥ፣ ግን ካላየሁ አላምንም። የምር የምንሰራው በነገራችን ላይ ባለሙያ ነው። እኔ መበለጥ መስራት ምናምን እችላለሁ። ስለዚህ ምስክር ይዤ እንደገና እሰራለሁ ማለት ነው። እና ያ ትንሽ እንደዚህ ከተዝናና ዛሬ ቅድም ነገራቸዋለሁ ያልኩት ትልቁ ጉዳይ ዋናው ጉዳይ ምንድን ነው? ናፍቀኛል። የምሬ ነው እና ነውና ያው ሰሞኑ እየተፈጠረ ያለው ነገር ታውቃለህ፣ ምናምን ብቻ ከብዙ ነገሮች አሁን ላይ በጣም ሰላም እየሆንኩ ወደ ራሴ እየተመለስኩ ደስተኛ እየሆንኩ ያለበት ያለው ሰዓት ነው ነውና ለዚህ ደግሞ ትልቁን ዋጋ የከፈልኩ አንተ ነህ። ዛሬ እዚህ ጋር እንደዚህ ቁሜ እንድስቅ እንድጫወት ወደ ራሴ እንድመለስ ያስከፋዋቸውን ሰዎች ይቅርታ እንድ ሊያደረከኝ አንተ ነህ። እንድረጋጋ በጣም ብዙ ጊዜ እንሰጠህ ዋጋ ከፍለህ እዚህ እንድቆም ያደረከኝ አንተ ነህ እና እጅግ በጣም አድርጌ አመሰግናለሁ ለማለት ነው። አይገባም በእውነቱ አይ ነው ምናልባት እንደዚህ ማለት እንደዚህ መመሳጋገን የሚያስፈልገን ሰዎች ነ ብዬ አላሰውም። ሲቀጥል ደግሞ የትኛውም ሰው አጠገቡ ላለው ሰው የሚችለውን ነገር ማድረግ የሚችለው አይኑ ግን ቢያንስ አንተ የምትፈልጋቸው ነገሮች እያርኩ አልነበረም። አንተ ለኒስ ትለፋ እኔ እንደጋት ንስ ሳስከፋህ ነው የነበረው ከአንተ ስርቅ ነው የነበረው ምናምን እና ብቻ ያደረግኩት ነገር ትክክል እንዳልሆነ ነው የገባኝ አሁን ነው እና ዛሬ የመጣሁትም አንተን የጠራሁት ቤተሰቦቼ እንዲገኙ የፈለግኩት ከእነሱም ፊት አንተንም ጋር እስካሁን ላደረግኩት ነገር ይቅርታ ከዚህ በኋላ ግን ከአጠገቤ እንድትርቅ አልፈልግም። ሁሌ ከጎኔ እንድትሆን ነው ፈልገው። በቻልኩት መጠን ደግሞ አንተን ለመረዳት ወስኝና አስቤበት ነው የመጣ ይና ከዚህ በኋላ ይሄ ደግሞ ዋና ደስታ የሚሰጠኝ እኔ ያንቺ እንደዚህ የሆኑ ማየቴ በራሱ በጣም ትልቅ ደስታ ነው። ማለት እኔ በቃ አንዳንዴ ሰው ልጅ ከሆነ ነገር ወጥቶ እንደዚህ ሲሆን በጣም ደስ የሚል ፈጣሪ ነው። ከፈጣሪ ቀጥሎ እንደ ሰው የምናደርጋቸው አንዳንድ ነገሮች ሊኖሩ ይችላሉ። ብቻ ሂዱዬ እንደዚህ የሆነች ስለአዩ እንደዚህ በቃ ጅስት በራሷ የምትተማመን አይነት ሴት በጣም ማለት ከራስ ሻልፎ ስለሆንኩ ትሬት የምታደረግ ሰው እና አሁን ደግሞ በዚህ አጋጣሚ እንደዚህ ሆነሽ በማየት የበራሱ ትልቅ ደስታ ፈጥሮልኛል። በጣም የተቀያየማችሁ ሰዎች ካላችሁ ይቅርታ በመባባል በዓላችንን እናሳልፍ ከመብላት ከመጠጣት አብሮ ጊዜ ከማሳለፍ በተጨማሪም ደግሞ ያዘኑ ሰዎችን በማገዝ አይዞን በማለት አለም በማለት እና ይቅርታ በመባባል ብናሳልፎ በዓሉ ትክክለኛ እንትኑን ያገኛል ብዬ አስባለሁና ለዛ ነው። ካጠፋው ይቅርታ እስካሁን ለነበረው ነገር ሁሉ። ስለዚህ ዛሬ አብሬ ነው የምትለው፣ በደስታ የትም አልሄድም፣ ፕሮግራም የለኝም። እሺ፣ ስለዚህ እዚህ ጋር ሳመኝ እና ሳመኝ እና ማለት ነው።

እና ደግሞ ስጦታ ስለሰጠው አብረኝ ነው የምትሉት? ክሰኛለን አሪፍ ጊዜ ነው የምናሳልፈው። ቤተሰቦች፣ እኔ በጣም ደስ ብሎኛል ካሌብ አብሮኝ ስላለ። ከዚህ በኋላ አብረን እንመጣላቸዋለን። እናንተ በያላችሁበት ደኅና ሁኑልኝ። መሄድ እችላለሁ።